ጀግንነት ክፋትን ድል ነሺ ከሆነ ወንድነትን፣ በትውልድ ላይ የተነጣጠረን ጥቃት የሚያረቅ ከሆነ እነዚህ ጀግና ወንዶችን በሚስቶቻቸው፣ በልጆቻቸው፣ በቤተሰባቸውና በማህበረሰባቸውም የተቃጣን ጦር የመመከት ብቃት ያላቸው ከሆነ አሁን ያለንበት ጊዜና ዘመን ታዲያ ለምን የምስኪናን የአቅመቢሶች፣ የአላዛኞች የሴሰኞች፣ የሱሰኞችም መናኸሪያ ሆነ? ማንስ እንዲህ እንዲሆን አደረገ? ማንስ ሳገዘ የምናየው ይሆናል። ወንድም አለም ምስኪነህ። እንግዲያው እነዚህና ሌሎችም ተከታታይ ቪዲዮዎች አንተን የሚመለከቱ ይሆናል። ከዛ በፊት ግን እንደተለመደው የጌ ገላ ሳሙናችን። የጌ ገላ ሳሙና ላለፉት ስድስት ዓመታት እኔ ሳዘጋጀው ስታጠበት ልጆቼም ቤተሰቦቼም ወዳጆቼም ስድንታጠበት የቆየበት ሳሙና ነው። ኤድብል ከሆኑ ለምግብነት ከሚውሉ አንተም ራሱ ለምግብነት ከምታውላቸው ዘይቶች የሚዘጋጅ ነው። ጤናማነቱ ያን ያክል ነው ማለት ነው። ከዛ ባሻገር ግን ምንም አይነት ይህን ሳሙና ፋንሲ ማድረጊያ ወይም ቆንጆ እንዲሆኑ ወይም ደግሞ እንዲወደድ ብለን የምንጨምርበት ለሽታ ለቀለም፣ ለአረፋ፣ ለማድረቂያ ረጅም ጊዜ እንዲያገለግል እንዲበረክት ብለን የምንጨምርበት ምን አይነት ኬሚካል የለም። እነዛን ኬሚካሎች ከማስወገዳችን የተነሳተረ በነዛ ሊደርስብን የሚችለውን የጎንዮሽ ጉዳት ያም የቆዳ መድረቅ፣ የጸጉር መከርቸፍ ማስቀረት ችለናል። በዚህ ሳሙና ከታጠብን በኋላ ቆዳችን፣ ፀጉራችን የራሱን ተፈጥሯዊ ወዝ በፍጥነት ወዲያው እንዲመልስ ያግዘዋል። ሞይስቹራይዝ እንዲሆን ያደርገዋል ማለት ነው። መቶ ሰባ ግራም በሶስት መቶ ብር ይሸጣል። የት እንደምታገኘው እዚህ ቪዲዮ ስር የጉግል አድራሻውን አስቀምጠላለሁ ያንን የጉግል አድራሻ ጉግል ማፕ ላይ ኮፒ ፔስት በማድረግ ሰርች ብታደርገው እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ ታገኘዋለህ። ይህን ሳሙና ገዝተህ አንተ ሞንክ ልጆች፣ ቤተሰቦች፣ ወዳጆች እንድትጠቀሙበት እግረ መንገድህንም ደግሞ ወንዶችን በማንቃት ከንክር ምስኪንነት በማውጣትና ወደ አባታቸው ወደ ፈጠረላቸው ወደ ኤክሰለንስ ወደ ልህቀቱ ወደ ጀግንነቱ የማምጣቱን ስራ ንቅናቄ ታግዛለህ። የዚህን ቻናል ማለት ነው ጀግናው እንዴት አለ ለወትሮ እናት ወይም እናቶች ሴቶች ጀግና ወንድ ፈላጊ፣ ጀግና ወንድ አድናቂ፣ ጀግና ወንድ አሳዳጊ፣ ጀግና ወንድ አግቢ ነበሩ። ሰነፍ ሰበበኛ፣ በተለይም ደግሞ አልጫ ወንድ ባፍም ሆነ በተግባር የሚጠየፉ ነበሩ። ቀድሞ ሀገርን በድንበር ከልሎ ሃይማኖትን ከምግባር አዛምዶ ወግና ትውፊትን ጠብቆ በኖረው ማኅበረሰብ ውስጥ ምስኪንነት አቅመቢስነት ተብሎ ቢወቀስ ከትውልድ መካከል ቢነቀስ እንጂ አይበረታታም ነበር። ዛሬ ግን ይኸው እኔ እናንተ ከአስተዳደጋችን ጀምረን አርያ የሚሆነውን አባት ተከትለን ዘወትር ጥሩ ሰው ሁኑ፣ ልጆች አደራ መልካም ሰው ሁኑ፣ ከሰው እንዳታገናኙ ጥሩ ሰው ሁኑ በምትል እና ተመክረን፣ ምስኪን እረ ምን ምስኪን ብቻ ንክር ያለ ምስኪን ሆነን አርፈናል፣ አድገናል፣ አርፈነዋል። ይህንኑ ምስኪንነታችንንም ማኅበረሰባችን እንደ ዘመናዊነት ቤተ ክርስቲያንም ጭምር እንደ መንፈሳዊነት እያበረታቱን አለጫነትን አስደቀን የምንኖር አቅመቢሶች ቢሶች ሆነናል። በእርግጠኝነት የምነግርህ ነገር ግን ሴቷ ምንም እንኳ እንዳንተ አይነት አይነቱን ምስኪን ለትዳር ብትመርጥም ውስጣዊ ተፈጥሯ ሴትነት፣ ወጓ፣ ሴትነት ፍላጎቷ ግን በምስኪንነት በተገለጸው ወንድነትህ እንደማይማረክ ነው። ታዲያ ካልተማረከች ለምን በዙሪያ ካሉ ወይንም ከዚህ በፊት የምታውቃቸው ወንዶች ይልቅ ለምን እኔን ትመርጠኛለች አልክ። መልሱ፣ ምክንያቱም እነዚያ የእርሷን የበላይነት የማይቀበሉ በእርሷ መገዛትና መተዳደር የማይፈቅዱ ይህም ተፈጥሯዊ እንዳልሆነ የሚያውቁ አባታቸው የጣለባቸውን የመሪነት ሚና ግዴታ የማይለቁ ስለሆነ። አንተ ግን አንተማ እርሷን የኑሮ ዓላማ የህይወትህ ማዕከል አድርጋት የምትኖር የትም እንዴትም ከማንም ብትሆን ብትውል የማትጠብቃት የማትጠይቃት፣ የማትገስጻት እንዳውም መብቷ ነው ከኔ እኩል ነች እኔ እንዲህ ከሆንክ እሷም እንዲህ መሆን ትችላለች እያልክ የምታግዛት ስለሆነ፣ ዛሬ ዛሬ ሴቶቻችን በወላጆቻቸው በማህበረሰቡና በቤተ ክርስቲያንም ጭምር ሴትነት ተፈጥሯቸውን እንዲያውቁት በንጽህና እስከ ጋብቻ ድረስ እንዲጠብቁት ከእርሱ ጋር ከሚመጣጠን ከተመጣጠነ ወንድ ጋር ተጋብተው ተጋግሰው ተገዝተውለት ታዘውለትና ግዘውትም ትውልድን እንዲያስቀጥሉ አይመከሩም አይመከሩም። ይልቁንስ በወንዱ መስክ በወንዱ ሚና በወንዱ ግዴታ ባልተሰጣቸው ጸጋ ከእርሱ ጋር በመብትና እኩልነት ነጻነት ሰበብ እንዲፎካከሩ እንዲሟገቱ፣ እንዲለያዩ በዚህም አጋጣሚ ጠላት እነሱንም ልጆቻቸውንም በባርነት እስከ ወዲያኛው እንዲነዳቸው ይደረጋል እንጂ። ያሳዝናል። እውነት ለመናገር ይህን ጽሁፍ ሳዘጋጅ እነዚህን ጽሁፎች እነዚህን ቪዲዮዎች ሰሞኑን ሳዘጋጅ እውነት ነው የምላችሁ ውስጤ በጣም እያዘነ ነው። ምክንያቱም ያለንበት ጊዜ ማኅበረሰባችን ራሱን በራሱ እያጠፋ ያለበት፣ ትውልዱ ሲነገረው፣ በተለይ ወንዱ ሲነገረው ማገዶ እየፈጀ ያለበት ጊዜ ላይ ስለሆነ ማኅበረሰባችን ራሱን በራሱ እያጠፋ ደግሞ መልሶ በጠላቴ ተገፋው ተደፋው ብሎ ሲያላዝን ሲነፋረቅም ይስተዋላል። ዛሬ ሴቷ ሴትነት ጸጋዋን ንቃ ጠልታ ቀብራለች። በእርሱ ፈንታ ያልተሰጣትን ወይም የተሰጣትን ጥቂት ከአባቷ የወረሰችውን የወንድነት ባህሪ ለብሳለች። በአንጻሩም ወንዱ ወንድነት መክሊቱን ንቆ ጠልቶ ጥሏል፣ ቀብሯል በዚያ ያለ ጥንካሬ ድፍረት፣ ጀግንነቱን ኮንኗል። ምክንያቱ ይሄ የሆነበት ምክንያት እያልን ልንመጣ አደለም። ግን ያለው ነባራዊ ሁኔታ ስናየው ሴቷ በዛ ሁኔታ ተገኝታለች። ወዳ አደለም ወዳ ነው እሱን እናቆየው። ወንዱም እንደዛው ወዶ አደለም ወዶ ነው እሱን እናቆየው። ግን የምናየው ነገር ሴቷ በወንድነት መክሊት በወንድነት ጸጋ ነው ወንዳ ወንድ መስላን የተቀመጠችው የተቆለለችው። ወንዱ ደግሞ ከወንድነት መክሊቱ ወርዶ በሴት ሚና ይጫወታል ጥንካሬ፣ የአካል ብቃት ጥንካሬ፣ የልቦና ድፍረት፣ ወኔ፣ ጀግንነት፣ ወንዶቹ ዛሬ አምባገነንነት ነው ይሄ፣ ኋላ ቀር ትምክተኛ ወንዶች ያደርጉት ይጠቀሙበት የነበረ እናቶቻችን ይበድሉበት የነበረ ነው ይላል። እንዴ ወንድም አለም ከየት መጣ? አባታችን እኮ የሰጠን ጸጋ ነው። በአግባቡ አላዋልቀውም፣ አንተ ተጠየቀበት፣ የራስ ጉዳይ ነው። ሌላውም ሰው በአግባቡ አላዋላውም፣ ሌላ ሰው ይጠየቅበት። ግን እሱ የሰጠ ጸጋ ነው ጽድቅ እንድትሰራበት ፍትህ እንድታሰፍንበት የተሰጠ ጸጋ ነው ብትበድልበት ተጠያቂው አንተ እንጂ ሰጪው እሱ አይደለም ነገር ግን አሁንም ቢሆን ጥንካሬ ካንተ ይፈለጋል ድፍረት ካንተ ይፈለጋል ጀግንነት ይፈለጋል ጽድቅና ፍትህ እንድታሰፍንበት ጽድቅ እንድትፈጽምበት ፍትህ እንድታሰፍንበት ሄኖክ የሚባል ሰውዬ በድፍረትና በጥንካሬው ሴቶች ደፈረበት ወንዶችን ገደለበት ፈጀበት ስለዚህ ወንድነትና ጥንካሬው የወንድነት ጥንካሬው አሊያም ደግሞ ጀግንነቱ ድፍረቱ አያስፈልግም ትላለህ አንተ ማነህ ከሰጪው በላይ አዋቂ ነህ? እንዴት አይነት እንደዚህ አይነት እብሪት ካንተ መራቅ አለበት። ትውልድን የሚፈጅ ትውልድን የሚያጠፋ እብሪት ስለሆነ የአባታችንንም ጸጋ፣ እሱ ባላሰበበት እሱ ባልፈቀደበት አላማ ስላዋሉት ሰዎች የዋሉትን ሰዎች ከመኮነንና ከመጠየቅ ይልቅ ሰጪውን ሁሉን አዋቂውን አባት ወደ ላይ መናገር ድፍረት ነው። እንዲህ ወንድነቱን ጥሎ ንክር ያለ ምስኪን የሆነው ወንዱ ያቺ ሴትነት ጸጋዋን ጥላ የርሱን ጸጋ ለብሳ በወንድነቱ ሚና አይላ የቆመችውን ሴት ለባልነት ስትመርጠው ደስታው ነው ሳይ ስለተሰመረ ባይ ነው። ምክንያቱም እርሱ ሴትነቷን እሷን ሴቷን የሚማርክበት ወንድነት ጠባዩ የለውምና ወይም ደግሞ ወንድነት ባህሪውን ጥሏልና ለምን እንደምትመርጠው ምናምን ዝርዝሩን ከዚህ በፊት የሰራሁት ቪዲዮ ላይ ው። በተወሰነ መልኩም እዚህ መነካካታችን አይቀርም እንዲህ ያሉት አቅመቢስ ምስኪን ንክር ያሉ ምስኪን ወንዶች ምን ተምረው ማስትሬትና እና ዶክትሬት ቢዙ ሊቅና ሊቃውንት ቢባሉ የማይጋፉት የማይችሉት የማይወዱት ከሴቷ ጋር የሚጋሩት ከዛች አመፀኛ ከሆነች ወንዳ ወንድ ከሆነችው ሴቷ ጋር የሚጋሩት የጋራ ጠላት አላቸው እርሱም ማን ይባላል ጀግና ቆፍጣና ጠንካራ ኃይለኛ ግብረገብ ልጆቹን ሚስቱን ቤተሰቡን ማህበረሰቡን ትውልዱን በስርዓት እንዲኖሩ ግድ የሚል ያባቱን ህግ በግድም ቢሆን የሚያስተምር አባወራ እሱን ለማስወገድ በአላማ የሚመስሏቸውን ታዲያ እነዚህን ሴቶች ያገባሉ። እነማ? እነዛ ንክር ምስኪኖች። በእርግጥ እነዚህን ሴቶች ምስኪናኑ አገቧቸው እንላለን እንጂ ምስኪናኑ ወንዶች ሴቶቹን አገቧቸው እንላለን እንጂ፣ ልማዳዊ ስለሆነ ወንዱ አገባ ማለት፣ የሚያገቧቸው ሴቶቹ ናቸው። እነሱ በወደዱት በፈቀዱት በመረጡት ቦታና ጊዜ ወስደው እንደሚያኖሯቸው እንደሚያገባቸው የሚያውቁት ሴቶች ናቸው። የሚያገባቸው ወንዶቹ ጠብቅያት፣ ይህን ያክል አመት ጠብቅያት፣ ተጋግዘን ተሳስበን ተጋባን ይላል እንጂ ኖ ኖ ጠብቋት አይደለም። እሷ ነች እንዲህ ጠብቃት ያደረገችው፣ አላማዋን እስክታስፈጽም ድረስ እስክትፈጽም ድረስ፣ ዋቴቨር ዛት አላማ ኩድቢ። እንዲህ ስላችሁ ታዲያ ይህ ሁኔታ ወንዶቹ ሀብታም ሲሆኑ ይቀየራል? አይደለም። ባለስልጣን ሲሆኑ ይቀየራል? ዝነኛ ሲሆኑ አትሌት ሲሆኑ ይቀየራል? ከፍተኛ ተከፋይ ስለሆኑ ይቀየራል? አይቀየርም። እንደውም ብሱ ነው የሚገኘው። ምንጊዜም እንዳትረሱ፣ ተፈጥሯዊ ባህሪያችሁን ከውጭ የምታመጧቸው ጸጋዎች ከውጭ የምታመጧቸው ባህሪዎች ወይም ደግሞ ጠባያት አምፕሊፋይ የሚያደርጉ ናቸው የሚያበዙ ናቸው እንጂ አይቀንሱትም። ስለዚህ ምስኪን ከነበራችሁ ከፍተኛ ብር ተከፋይ ስትሆኑ ወይም ሀብታም ስትሆኑ የባሰ የወጣለትና የተዋጣለት ንክር ምስኪን ነው የምትሆኑት። ባለስልጣንም ስትሆኑ እንደዛው የባሰ የተዋጣለትና የወጣለት ንክር ምስኪን ነው የምትሆኑት። ዝነኛም ስትሆኑ እንደዛው ዝነኞቹን ትዳር የዝነኞቹን ፍቅር ህይወት ማየት ትችላላችሁ። ዝነኛ ሲሆን አንድ ወንድ ጭራሽ ይብስበታል። ምስኪንነት ወደ ንክር ምስኪንነት ወደ አዘቅቱ ይገባል እንጂ አይወጣም፣ ከዛ ውስጥ አይወጣም። ከዛ ውስጥ የተጋቡበት ውል ያንን አይፈቅድም። የተግባቡበት ውል ያንን አይፈቅድላቸው ወይም ያንን አይፈቅድለትም ለሱ። ምስኪን እስከሆኑ ድረስ ሚስታቸው አገቧት ሚስታቸውን አገቧት አይባልም። እነዚ ወንዶች ምስኪን እስከሆኑ ድረስ እሷ ነች የምታገባቸው። ምንም ይሄ ረጅም ዓመት በትዳር የቆዩ ምናልባት በትዳር ከቆዩ በኋላ የሆነ ነገር ብለን አይደለም። ዛሬ የሚጋቡ ባልና ሚስቶች ጋር ሰርጋቸው ላይ ብትሄድ ሰርጋቸው ደዌ ሰርጉን ፕሮግራም ያደረጉበት መርሃ ግብሩን የዘረጉበት መንገድ እንኳን ይነግርሃል ማማንን እያገባ እንደሆነ። በእርግጥ እሷ አምስት ሳንቲም አላወጣች ሊሆን ይችላል። እሱ ሚሊየን ብር ወይም ሚሊየን ዶላር ዘርቶ በትን ይሆናል የደገሰው ድግሱን። ግን በምንም መልኩ የምነግርህ ነገር በምንም መልኩ እሱ አገባት አይባልም። እሷ ነች የምታገባው። እሷ ተርም ኤንድ ኮንዲሽንስ የምትወስደ እሷ ነች። ሊከብድ ይችላል። በእርግጥ ግን እንደዛ ነው። ረጅም ጊዜን አጥፍቼበታለሁ የሰዎችንም የራሴንም ትዳር በመታዘብ ደግሜ ልንገርህ፣ ምስኪን ወንድ ሚስቱ ታገባዋለች እንጂ እርሱ አገባት አይባልም። ደግማ አስበው። ለራሴ ቤት ስራ ይሆን ዛሬ እነዚህ ደካማ አቅመ ቢስ ንክር ምስኪን የሆኑ ወንዶች ከእውነት ከጽድቅና ከፍትህ ይልቅ ጥቅማቸውን ያስቀደሙ ወንዶች ናቸው። አሁን እንደዚህ ስል እገሌ ምስኪን ነው፣ እረሱ ጥቅሙን ያስቀደሙ ጥቅሙን አሳልፎ የሚሰጥ ነው ልትለኝ ትችላለህ። ኖ ኖ ኖ፣ ጥቅሙን አሳልፎ የሚሰጥ አይደለም። ከዛ የሚበልጥ ጥቅም ስለሚያገኝበት ወይም አገኝበታለሁ ብሎ ስለሚያስብ ለዛ ሲል ነው ጥቅሙን አሳልፎ የሚሰጠው። ዊች ሚንስ ገንዘቡን፣ ጊዜውን፣ ጉልበቱን አሳልፎ የሚሰጠው በሰው ዘንድ መወደድን አገኝበታለሁ ልክ እንደዚህ አሳልፈው እንደሰጠው እነሱም አንድ ቀን አሳልፈው ይሰጡኛል፣ ፈቃዳቸውን ፍላጎታቸውን ወይም ፈቃድን ይፈጽሙልኛል። በተለይ ደግሞ ሚስቱ ከሆነች ይሄንን እንግዲህ ቴን ፎልስ ወይም ሃንድርድ ፎልስ አስበው መቶ እጥፍ አስበው ይሄን በቃ ሳትጠይቀኝ የምትፈልገውን ነገር ማረግላት ከሆነ እኔ ሳልጠይቃት በፈለገችው ጊዜ እኔ ቤት ሳልጠይቃት እኔ ሳልጠይቃት ራሷ አስባ አቅዳ ጊዜ ቦታ ወስና ያቺን መፈልጋትን ነገር ታረግልኛለች፣ ትሰጠኛለች፣ ያምር። በሴቷ ተመርጠው በስዕለትና በወረት ፈቃዳቸው የሚፈጸምላቸው እነዚህ ምስኪናን ንክር ያሉ ምስኪን ወንዶች በአባወራዊ ስርዓት ላይ በአባታዊ ስርዓት ላይ በአባትና በባል ላይ አመፀኛ ከሆኑት አልያም አመፀኛ እንኳን ባይሆኑ ወንዳ ወንድ ሆነው ተደርገው መገዛት መታዘዝና ወንዱን ማገዝ ከማይፈልጉት ጋር ሆነው ትዳር መስርተው ምስኪናን ከነሱ ከወንዱ ከባልየው የባሰ ንክር ያሉ ምስኪናንን ወንዶች ያፈራሉ። ሴቶችም ደግሞ እንደዛው ጠንካራ ሪጂድ ግትር የሆኑ አመፀኛ ሴቶችን ያፈራሉ። ምስኪናኑን በማፍራቱ ሂደትም ወንድነትን በተለይም በተለይም በወንድነት ውስጥ ያሉትን አባትነት፣ ባልነት፣ ራስነት በአዲስ ብያኔ በአዲስ ትርጓሜ ይቀይራሉ። እንደዚህ አይነት ወላጆች በእንደዚህ አይነት ወላጆች የሚገነባው ማህበረሰብ ወንድነት የሚባለውን ነገር አባትነት የሚባለውን ቃል ባልነት የሚባለውን ሚና ራስነት የተባለውንም የመጽሐፍ ቅዱስ ቃል አይ ይምራት ማለት ይግዛት ማለት እንደዚህ ማለት አይደለም፣ እንደዚህ ማለት ነው እያሉ ይቀይራሉ። በዋናነት አሳላጮቹ ታዲያ ያው እነዛው ንክር ምስኪኖች ናቸው። በተለይም ወንዱ አባቱ ለፈጠረው ዓላማ በለየለት ሚና ባስቀመጠለት ጸጋ በወንድነት መክሊቱ ከሰው ይሁንታና ፈቃድ ይልቅ የአባቱን ፈቃድ የአባቱን ትዕዛዝ እንዳይፈጽምበት ምስኪን ንክር ያለ ምስኪን እንዲሆን አድርገው ያሳድጋሉ። አደራ ልጄ ጥሩ ሰው ሁን፣ ጥሩ ሰው ሁን፣ ጥሩ ሰው ሁን። ሰው በመሆኑ መንገድ፣ ሰው በመሆኑ ሂደት ጥሩ ሁንበት። አባት በሰጠህ ቃል እንደዚህ ሆነ ተሰራበት ሳይሆን፣ ከሰው አንጻር ጥሩ ሰው ሁን፣ ሰው የሚወድ ይሁን፣ እንዲህ ብለህ ሰው እንዳታስቀይም እየተባሉ ነው የሚያድጉት። ይህ ነው ሂደት ነው እንግዲህ እዚህ አደረሰን። እንዴት ይሆናል መጨረሻው? የምን ይሆናል? ይሄ መሀከል ላይ ነን እንጂ መጨረሻ ላይ አይደለንም። እስከ መቼ እንቀጥላለን? እኛ እስከፈቀድ ነው፣ እንደዚህ እንዲሆን እስከፈቀድ ነው እንጂ መጨረሻችን ይሆናል ማለት አይደለም። ለዛም ነው መጨረሻችን እንዳልሆነ ስለማቅ፣ ነገ ከነጎዳ መነሳት እንደምንችል ስለማቅ፣ ዛሬ ቢያንስ እኔ መሰረቱን ብጥልበት፣ ብጥልበት ሌሎችም እንደዚሁ ቢረባረቡ፣ አንተም ብትረባረብ፣ ሁላችንም የራሳችንን ድርሻ ብንወጣ ነገ ከነገወዲያ በልጆቻችን፣ በልጅ ልጆቻችን፣ በእኛ ጊዜ እንኳን ባይደርስ በልጅ ልጆቻችን ጊዜ ማህበረሰባችንን፣ ትውልዳችንን፣ ሀገራችንን መታደግ እንችላለን የሚል ተስፋ ያለኝ እኔም ራሳችንን፣ ቤተሰባችንን፣ ማህበረሰባችንን፣ ቤተክርስቲያናችንን ሀገራችንንም ጭምር የምንታደግበት ድሉ አለን፣ መውጫው አለን፣ መንገዱ አለን። ግን እንዴት? ማንስ ያድርገው? ማን ይጀምረው? ያችን መራራ ጽዋ ማን ይጨልጣት? ስለዛ ስለ እውነት ስለምናውቀው እውነት በመጽሐፍ ስለተማርነው ነው እውነት ነገር ግን ሆዳደር ሊቃውንት አጣሙ ስለጋቱን እውነት ማን መራራ ጽዋውን ይጨልጣት? እንዴትስ አድርገን እንጨልጣት? እንዴትስ አድርገን እንጋፈጠው? ይህ በቀጣይ ቪዲዮ የምናየው ይሆናል። ወንድም ወንድማለም በርታልኝ።